ሰላም እንዴት ናችሁ? ውድ የዜና አርሰናል ተከታዮቻችን በሙሉ ዛሬም የተለያዩ አርሰናልና የተመለከቱ መረጃዎች ይዘመትናል። በተለየም ስለ ኦዴጋርድ፣ ስለ ራይስ እንዲሁም ደግሞ ስለተለያዩ ጉዳዮች በተለየም በትላንትናው የዌስትሃም ጨዋታ በኋላ እንዲሁም ደግሞ የሊቨርፑል ና የቼልሲ ጨዋታ በኋላ ስለ አርሰናል የተለያዩ ነገሮች እየተባለ ይገኛል። የቀድሞ የአርሰናል ተጫዋቾች እንዲሁም ደግሞ የተለያዩ የእግር ኳሱ ሰዎች አስተያየቶቻቸውን እየሰጡ ይገኛሉ። ምን እያሉ ነው የሚለውን ጉዳይ በዚህኛው ፕሮግራም ላይ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉት ቪዲዮን እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይህ ቻናል አዲስ ቻናል ስለሆነ የእናንተን ድጋፍ ይፈልጋል። ይህንን ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ ማድረግ በፍጹም እንዳይረሳ። የመጀመሪያ መረጃችን የምናደርገው በተለየም ቲምቶክ በዛሬው ዕለት አንድ መረጃን ይዞ መውጣት ችሎ ነበረ። መረጃው ምንድነው? ገብርኤል ጄሱስን ይመለከታል። ገብርኤል ጄሱስ አሁን ላይ ጉዳት ላይ ቢገኝም ነገር ግን ከጥቂት ጊዜያት በኋላ ትንሽ ወር በኋላ ወደ ሜዳ ይመለሳል። ነገር ግን በጥሩ የዝውውር መስኮት አርሰናል ይሄንን ተጫዋች ለመሸጥ እንዳቀዱ ቲምቶክ በዛሬው ዕለት አስነብቧል። በተለይም አርሰናል ወደ 30 ሚሊዮን ፓውንድ የሚከፈል ማንኛውም ቡድን ካለ ተጫዋቹን ለመልቀቅ ፈቃደኞች እንደሆኑ ሆኑ ነው መረጃዎች የጠቆሙ የሚገኙት። በተለይም ቲምቶክ ባስነበበው መረጃ መሰረት ኤቨርተን ተጫዋቹን እንደሚፈልገው ነው የተገለጸው። በተለይም ኤቨርተን የአጥቂ ክፍሉን ለማጠናቀር ጋብሬል ጄሱስን ተቀዳሚ ምርጫ እንዳደረገ ነው ቲምቶክ እያስነበበ የሚገኘው። በጃንዋሪ ወር ደግሞ በጥሩ የዝውውር መስኮት ማለት ነው ጋብሬል ጄሱስን ለማስፈረም ኤቨርተኖች እንቅስቃሴን ይጀምራሉ የሚል መረጃ እየወጣ ይገኛል። ቲምቶክ በዘገባው ምንድን ነው እያለው ደግሞ አያይዘው ስለዚህ ስለ ገብርኤል ጄሱስ ማለት ነው አሁን ላይ አርሰናል ሰላሳ ሚሊዮን ፓውንድ ይፈልጋሉ ያስፈረሙት ከማንቸስተር ሲቲ 45 ሚሊዮን ፓውንድ ነው ነገር ግን እስከ 15 ሚሊዮን ፓውንድ ድረስ አርሰናሎች ለመክፈል ፈቃደኞች ናቸው ያንን ያህል ቢከስሩ ራሱ እንደ ክስረት አይቆጥሩትም የሚለን መረጃ ይዞ መውጣት ችሏል እናንተስ ምን ሀሳብ አስተያየት አላችሁ ስለ ገብርኤል ጄሱስ ጉዳይ በተለይም አሁን ላይ እስኳደዛችን አሪፍ ነው ነገር ግን ትንሽ የዘጠኝ ቁጥር ተጫዋች ትክክለኛ የዘጠኝ ቁጥር ተጫዋች አንድ ያለን ቪክተር ያኮሬስ ነው በአሁኑ ሰዓት ላይ ካይ ሃቨርትስ ጉዳት ላይ ነው የሚገኘው ሚ ኤል ሜሬኖ አሁን ላይ ሙሉ ለሙሉ የምትተማመንበት አጥቂ አይደለም። እንዲሁም ደግሞ አጥቂም አይደለም ትክክለኛ አስጤን ቁጥር አጥቂ አይደለም። ከልጅነቱ ጀምሮ ሲጫወት የነበረበት ሜዳ ክፍል የመሀል ሜዳ ተጫዋች ነው። ዲፌንስ ሚልፊልድ አሊያም ደግሞ ሴንትራል ሚልፊልድ ቦታ ላይ ነው እንጂ ሊጫወት የሚችለው በትክክለኛው ቦታው። ሚካኤል ሜሬኖ በአጥቂ ቦታ ላይ በተለይም ወደ አርሰናል ከመጣ በኋላ ነው በአንዳንድ ጨዋታዎች ላይ እየተመለከትን የነበረው። በተመሳሳይም ከሀቨርተስን ስንመለከት በሌቨርኩሰንም በቼልሲም እያለ በአጥቂ ስፍራ ላይ የተጫወተባቸው ጨዋቶች እጅግ በጣም ጥቂት ናቸው። በጣት የሚቆጠሩ ጨዋታዎችን ነው መጫወት እየቻለው ካቨርት። ስለዚህ ሙሉ ለሙሉ ልንተማመን አንችልም በእነዚህ ሁለት ተጫዋቾች ማለት ነው። ቪክቶሪያ ኮሬስ ቢቀጣ ወይ የሆነ ነገር ቢሆንና አያደርገውና አሁን ላይ የእሱን ቦታ በትክክል የሚሸፍን ተጫዋች የለም። ነገር ግን አሁን ላይ ብቸኛ ያለው ተጫዋች የቪክቶሪያ ኮሬስ ተተኪ ጄሱስ ነው ወደ ሜዳ በሚመለስበት ሰዓት ላይ ከልጅነት ጀምሮ የተጫወተበት የስትራይከር ትክክለኛ የዘጠኝ ቁጥር ቦታ ተጫዋች ከልጅነቱ ጀምሮ የተጫወተው ገብርኤል ልጅ ኢየሱስ ነው ብለን ማንሳት እንችላለን። ሊያንድሮ ትሮሳርድም አለ፣ ነገር ግን ሊያንድሮ ትሮሳርድ ሞር በክንፍ በኩል እየተነሳ በሚጮትበት ሰዓት፣ እንዲሁም ደግሞ በማለሜዳ ሲጮት ነው እንጂ በዚህ ቦታ ላይ ሲጮት ሞር ትንሽ ጉድለት እንዳለው እንመለከታለን። ስለዚህም አሁን ላይ አርሰናል ለምን እንደሸጠው ግራ በሚገባ መልኩ ለመሸጥ አቅደዋል ነው እየተባለ የሚገኙ ያውም ደግሞ በሚድ ሲዝን በሚድ ሲዝን እንደዚህ አይነት አስፈላጊ ተጫዋቾችን መሸጥ አያስፈልግም ነበር። ነገር ግን ታማኝ የተባለ የመረጃ ምንጭ ነው ቲምቶኬንን መረጃ ይዞ መውጣት እየቻለው ቀጣዩ መረጃችን የሚሆነው ደግሞ የቀድሞ የአርሰናል ሌጀንድ የሆነው ኢያን ራይት የሰጠውን አስተያየት እንመልከት። ኢያን ራይት የሰጠውን አስተያየት ስንመለከት ሚካኤል አርቴታ የፕሪምየር ሊጉን ዋንጫ የሚያሸንፍ ከሆነ ይህ አሁን ያለነው የውድድር ዘመን መሆን አለበት። በዚህ ሲዝን ነው ማሸነፍ ያለበት። ሚካኤል አርቴታ ፕሪሚየር ሊጉን የሚያሸንፍ ከሆነ አሁን ለማድረግ የሚያስፈልጉት ሁሉም ነገሮች በቡድን ውስጥ አሉት። አሁን ላይ ያለው ቡድን ወይም ስኳድ ካለፉት ከነበሩት ቡድኖች በጣም የተሻለ ስለሆነ አሁን ትክክለኛው ሰዓት እንደሆነ አስባለሁ ወይም እንደሆነ ይሰማኛል፣ የሚለንም አስተያየት መስጠት ይችላል። ኢያን ራይት በእርግጠኝነት ሚካኤል አርቴታ በዚህኛው ውድድር ዘመን አንድ ዋንጫን ያነሳል። በተለይም በዚህ ስኳድ ዋንጫን አለማንሳት እጅግ በጣም ከባድ ነው፣ አደለም? በዚህ ሲዝን፣ በባለፉት ሲዝኖች ምን ያህል ለዋንጫ ቅርብ እንደሆነ አይታችኋል። ያውም ደግሞ በስኳድ ጥበት በነበረበት ሰዓት ላይ ከፕሪሚየር ሊጉ አሸናፊዎች እጅግ በጣም ጠጋ ብሎ ወይም ደግሞ በቅርበት ነበረ መጨረስ የቻለው። አሁን ላይ ደግሞ ከሁሉም ቲሞች ላቅ ባለ መልኩ ስኳዱ እጅግ በጣም ሰፊ ነው። ያውም ደግሞ ጥራት ያላቸው ተጫዋቾች ናቸው ያሉት ዋና ቋሚ ተሰላፊዎችን ብቻ አይደለም መመልከት ያለባችሁ። ቤንች ላይ ያሉት ወይም ተጠባባቂ ወንበር ላይ ያሉት ተጫዋቾች ራሱ እጅግ በጣም ኳሊቲ ወይም ደግሞ ጥራታቸውን የጠበቁ ተጫዋቾች ናቸው። ስለዚህም ጊዜው አሁን ነው፣ ሚኬል አርቴታ ፕሪሚየር ሊጉን የማሸነፍ የሚለን አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ዴክላን ራይስ ተጠይቆ ነበር። ራይስ እጅግ በጣም የሚያስገርም ጊዜ ነው ከአርሰናል ጋር እያሳለፈ የሚገኘው። ከዌስትሀም ወደ አርሰናል ከተቀላቀለ ጊዜ አንስቶ እስካሁን ድረስ በወጥነት አርሰናልን እያገለገለ የሚገኘው ተጫዋች ራይስ ነው ብለን ልናነሳ እንችላለን። ስለዚህም ይህንን ተጫዋች ሚካኤል አርቴታ በደንብ መጠቀም አለበት። እሱ ከጉዳት ነፃ በሆነበት ሰዓት ላይ እጅግ በጣም ግሩም የሆነውን አርሰናልን እየተመለከትን እንገኛለን የሚልንም አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ቡካዮም ሳካ ጠይቆ ነበረ፣ ኢያን ራይት እሱ ምንድን ነው እያለው ቡካዮ ሳካ ሁሌ የሚያስገርመኝ አይነት ተጫዋች ነው። በየጊዜው ጎልን ያስቆጥራል፣ በየጊዜው አሲስትን ያደርጋል፣ በየጊዜው ጎል ተሳትፎችን ያደርጋል። በተለይም ተጫዋቹ በአካዳሚ እንደማደጉ ለአርሰናል የተለየ ፍቅርን አለው። እኛም ደጋፊዎች ለሱ የተለየ ፍቅርን አለን። በተለይም በቅርቡ ያሳካው በተለይም የጎል ኮንትሪቢሽኑ እንግዲህ ቡካዮ ሳካ ሁለት መቶ ማድረስ ችሏል። እጅግ በጣም አስገራሚ ነው። ይህንንም ማድረግ ስለቻለ እጅግ በጣም ደስ ብሎኛል። እጅግ በጣም የተለየ ተጫዋች ነው። ከዚህ በላይም ሊያድግ የሚችል ተጫዋች ነው የሚልንም አስተያየት መስጠት ችሏል። እንግዲህ ቡካዮ ሳካ በአሁኑ ሰዓት ላይ በአርሰናል ቤት ድንቅ ጊዜ ነው እያሳለፈ የሚገኘው። በተለይም በዚህኛው የውድድር ዘመን አሪፍ እንቅስቃሴ ነው እያሳየ የሚገኘው። በተለይም ተጫዋቹ ሙሉ ለሙሉ ከጉዳት ነፃ ሆኖ በሚጫወትበት ሰዓት ላይ እጅግ በጣም ግሩም እንቅስቃሴ ነው የሚያደርገው። አሁን ላይ እንግዲህ ይህ ተጨዋች ለአርሰናል ጠቃሚ የሆነ በየጊዜው የተለየ ነገር እያሳየ እየወጣ ይገኛል። ሚኬል አርቴታን በተመሳሳይ አይነት አስተያየትን ነው መስጠት የቻለው ስለ ቡካዮ ሳካ። በተለይም ይህ ተጫዋች ሚኬል አርቴታ ለእኛ ቁልፍ ነው ወይም ደግሞ እሱ ለእኛ እየተጫወተ ስላለ እጅግ በጣም ደስ ብሎኛል ወይም ደግሞ እድለኞች ነን የሚልንም አስተያየትን መስጠት ችሎ ነበረ። አሰልጣኝ ሚኬል አርቴታ እንግዲህ ቡካዮም ሳካ ሁለት መቶኛ ጨዋታውን ከጎል ጋር እንዳጠናቀቀ ስላጠናቀቅ ደስ ብሎኛል የሚልንም አስተያየትን መስጠት ችሏል። ሁለት መቶ ጨዋታን ነው ማድረግ የቻለው ቡካዮ ሳካ። ከዛም በኋላ ሁለት መቶ ጨዋታን አድርጎ መቶ ጎሎችን የጎል ተሳትፎዎችን ደግሞ ማድረግ ችሏል። በተለይም ቦይስታ ም ጨዋታ ላይ የፍጹም ቅጣት ምት ግብ በማስቆጠር መቶኛ የጎል ተሳትፎን ማድረግ ችሏል። 55 ጎልና 45 አሲስት ነው ማድረግ የቻለው ቡካዮ ሳካ። ይህም እንግዲህ እጅግ በጣም የሚያስገርም ተጫዋች እንደሆነ መመልከት እንችላለን። በዚህ ብቻ ማለት ነው 200 ጨዋታ ለአርሰናል አድርጎ 100 የጎል ተሳትፎን ማድረግ ችሏል። እጅግ በጣም የሚያስደምም ተጫዋች ለአርሰናል በየጊዜው ቁልፍ እየሆነ ያለ ተጫዋች ይመስላል ቡካዮ ሳካ። ቀጣዩ መረጃችን ደግሞ ዴክላን ራይስን ይመለከታል። እንግዲህ ዴክላን ራይስ በትላንትናው የዌስትሃም እና የአርሰናል ጨዋታ ላይ ተቀይሮ እንደወጣ ይታወቃል። በጀርባው ላይ ወይም ደግሞ ከኋላው በተሰማው ጉዳት ወይም ሕመም ምክንያት ማለት ነው። ነገር ግን የዚህ ተጫዋች ጉዳት እንደሰጋ ነው እንዳልሆነና አሁን ላይ ለእንግሊዝ ጥሪ እንደደረሰውና ወደ እንግሊዝ ሊያመራ እንደሆነ ወደ እንግሊዝ ብሔራዊ ቡድን ሊቀላቀል እንደሆነ በዛሬ ዕለት ሳይመን አስነብቧል ይህ የስታንዳርድ ስፖርት ጋዜጣ ጸሐፊ ምንድን ነው ያለው በዘገባው ዴክላን ራይስ ሁላችሁም እንደሰጋችሁት አይነት ጉዳት ከፍተኛ የሆነ ጉዳት አላጋጠመውም ቀለል ያለ ጉዳት ነው ያጋጠመው ሚኬል አርቴታ ተጫዋቹን ሪስክ ላለመውሰድ በማለት ነው ቀይሮ ያስወጣው እንጂ ይሄን ያህል የተካበደ ጉዳት አልነበረበትም አሁን ወደ እንግሊዝ ብሔራዊ ቡድን ካምፕ ለማምራት ሁሉ ነገር ጨርሰዋል ወደዛ ያመራል የሚልንም መረጃን ይዞ ማውጣት ችሏል። ቀጣዩ መረጃዎችን ደግሞ የኦዴጋርድ ጉዳትን ይመለከታል። ኦዴጋርድ እንግዲህ የኤምሲኤል ጉዳት እንዳጋጠመው በዛሬው ዕለት ይፋ ሆኗል። እጅግ በጣም አሳዛኝ ነው። እንግዲህ ማርቲን ኦዴጋርድ በአሁኑ ወቅት በግራ ጉልበቱ ላይ ነው የሜዲያል ኮላተራል ሊጋመንት የተባለ ወይም ኤምሲኤል ጉዳት ነው ያጋጠመው። በግራ ጉልበቱ ላይ ምንድን ነው የተፈጠረውን ነገር ብለን ስንመለከት ጉዳቱ ያጋጠመው አርሰናል ከዌስትሃም ጋር ባደረገው የፕሪሚየር ሊግ ጨዋታ ሲሆን እንግዲህ በጨዋ ጨዋታው የመጀመሪያው አጋማሽ ላይ ከዌስትሃም ተጫዋች ጋር የጉልበት ግጭት ደርሶበት ነው እንግዲህ ጉዳት ያስተናገደው በመጀመሪያው አጋማሽ። ከዛም በኋላ የመጀመሪያውን አጋማሽ በሰላሳኛው ደቂቃ ላይ ከሜዳ ወጣ። ከዛም በኋላ በጉልበቱ ላይ ብሬስ አስሮ ነበር ወይም ደግሞ መከላከያ ነገር አስሮ ታይቷል። እንግዲህ በጨዋታው ላይ በቤንች ላይ ተቀምጦ እንግዲህ በሰላሳኛው ደቂቃ ተቀይሮ ከወጣ በኋላ ብሬስ አስሮ ነበር በጉልበቱ ላይ ከዛም በኋላ አሰልጣኝ ሚካኤል አርት ስትታም ከጨዋታው በኋላ ተጠይቆ ነበረ። ስለ ኦዴ ጋር ጉዳቱ በጣም አዎንታዊ አይመስልም፣ ወይም ደግሞ እጅግ በጣም የሚያስከፋ አይነት አይመስለኝም የሚለን አስተያየት መስጠት ችሎ ነበር። ነገር ግን በምርመራው ምርመራ አድርጎ የአርሰናል የሜዲካል ስታፍ ማለት ነው። በግራ ጉልበቱ ላይ የሜዲያል ኮላተራል ሊጋመንት ወይም ደግሞ የኤምሲኤል ጉዳት እንደደረሰበት ተረጋግጧል። እጅግ በጣም የሚያሳዝን ጉዳይ ነው። በዚህ ምክንያት እንግዲህ ከኖርዌይ ብሔራዊ ቡድን ጋር ሊያደርጋቸው ከነበሩት ጨዋታዎች ሙሉ ለሙሉ ወጥተዋል ማለት ነው። ባለም አቀፍ ረፍት ወይም በኢንተርናሽናል ብሬክ ጊዜ በአርሰናል ሕክምና ቡድን ይታያል። ከዛም በኋላ መታከሙን ይቀጥላል ማለት ነው በዛው በለንደን አርሰናል ቆይቶ በዛው የሚታከም ይሆናል በአርሰናል የህክምና ቡድን ማለት ነው። የመመለሻው ጊዜ አሁን ላይ አልታወቀም። እስካሁን መቼ እንደሚመለስ ይፋዊ ነገር አልተገለጸም። ግምቶች ግን ማስቀመጥ እንችላለን። በተለይም ግምቶቹን ስናስቀምጥ ከጥቂት ሳምንታት እስከ ብዙ ሳምንታት ሊወስድ እንደሚችል የኤምሲኤል ጉዳት ያመላክታል። ያው ኤሲኤል ሳይሆን ኤምሲኤል ነው። ለብዙ ሳምንታትም ሊሆን ይችላል፣ አለም ደግሞ ለጥቂት ሳምንታትም ሊሆን ይችላል። ይህ የጉልበት የሚያስተናግድ ጉዳት በዚህ የውድድር ዘመን አ የአርሰናል ካፒቴን ይህ ተጫዋች ማርቲን ኦዴጋርድ በፕሪምየር ሊግ ጨዋታ የመጀመሪያ አጋማሽ ላይ በጉዳት ምክንያት ለሶስተኛ ጊዜ ከሜዳ እንዲወጣ ያደረገው እጅግ በጣም ያሳዝናል። ባለፈውም ሳምንታት በፊት በጉዳት ምክንያት ተቀይሮ እንደወጣ ይታወቃል። ዛሬም በጉዳት ምክንያት ከዌስትሃም ጋር ተቀይሮ መውጣት ችሏል። እጅግ በጣም የሚያሳዝን መረጃ ነው። ለሶስት ተከታታይ ጊዜ ነው እንግዲህ ተከታታይ ባይሆንም ነገር ግን ለሶስተኛ ጊዜ ነው በዚህ የውድድር ዘመን በፕሪምየር ተቀይሮ ሲወጣ በጉዳት ምክንያት ማለት ነው። በልምምድ ቦታ ላይ አይደለም፣ ነገር ግን በዛው በጨዋታ ላይ ነው ጉዳቶችን እያስተናገደ የሚገኘው። በትከሻ ጉዳት ምክንያት ሁለት ጊዜ ተሰቃይቶ ነበረ፣ ሁለት ጊዜ ከሜዳ ርቆ ነበረ። አሁን ላይ ደግሞ በጉልበት በኤምሲኤል ጉዳት ከሜዳ የሚረቅ ይሆናል። ግምቶችን እንመልከት። መቼ ይመለሳል የሚለው በግምት ደረጃ እናውራ፣ ምክንያቱም ደግሞ አሁን ላይ የተረጋገጠ ነገር ስለሌለ። ነገር ግን ኤምሲኤሎች ምን ያህል ይቆያሉ የሚሉትን ጉዳዮች ከዚህ በፊት በተጫዋቾች ላይ ደርሶ ምን ያህል ቆይተዋል። እንዲሁም ደግሞ የተለያዩ ነገሮችን ከግምት ውስጥ በማስገባት ሪሰርች ነገር ትንሽ ሰርቼ ነበር። እስቲ መቼ ሊመለስ ይችላል የሚለውን ነገር እንመልከት። እንግዲህ ስለ ኤምሲኤል በማጣራበት ሰዓት ላይ ኤምሲኤል ሶስት ደረጃዎች አሉት፤ ግሬድ 1፣ ግሬድ 2፣ ግሬድ 3 የሚባሉት ማለት ነው። ግሬድ ዋንን ስንመለከት በተለይም ከአንድ እስከ ሶስት ሳምንታት ነው የሚርቀው። ግሬድ ዋን ወይም የሚል ስፕሬን ጉዳት ያጋጠመው የኤሚሲል ጉዳት ያጋጠመው እንደዚህ አይነት የኤምሲል ጉዳት ያጋጠመው ተጫዋቾች አብዛኛው ከአንድ ሳምንት እስከ ሶስት ሳምንት ነው ከሜዳ የሚርቁት። ግሬድ ቱ ላይ ደግሞ ወይም ፓርሻል ቲር ቦታ ላይ የተጎዳ ተጫዋች ወይም ኤምሲል ሆነው ነገር ግን ፓርሻል ቲሉ ከሆነ ከሶስት እስከ ስድስት ሳምንታት ነው የሚርቀው። ይህ ማለት ከአንድ ወር ሁለት ወር አካባቢ አንድ ወር ከግማሽ አካባቢ የሚርቅ ይሆናል ማለት ነው። ግሬድ ስሪ የሚባለው ወይም ደግሞ ሶስተኛ ደረጃ የምናረገው ደግሞ ኮምፕሊት ቲር ነው። እሱ ደግሞ ከስድስት እስከ አስራ ሁለት ሳምንታት፣ ይህ ማለት ከሶስት ወር በላይ ማለት ነው። ከስድስት እስከ አስራ ሁለት ወር በላይ ሳምንታትን ከሜዳ የሚርቅ ይሆናል። ይህ ማለት ከሶስት ወራት በላይ ማለት ነው። ነገር ግን አሁን ላይ እንደተመለከት ነው በተለይም አንዳንድ መረጃዎችን ደግሞ በደንብ ስለ ማርቲን ኦዴጋርድ የኤምሲኤል ጉዳት ምን ያህል ደረጃ ሊሆን ይችላል የሚል ደግሞ ፎከስሊ አድርጌ በዚህ ጉዳይ ላይ በማጠናበት ሰዓት ላይ የተጫዋቹ ጉዳት ወይ በግሬድ ዋን ላይ ነው በግሬድ ቱ ላይ ነው የሚሆነው እንጂ በግሬድ ስሪ ላይ የመሆኑ እድል እጅግ በጣም አነሳ እንደሆነ መረጃዎችን መመልከት እችላለሁ በተለየም በግሬድ ዋን ጉዳት ያጋጠመው ከሆነ ተጫዋቹ፣ የኦዴጋርድ ጉዳት የመጀመሪያ ደረጃ ከሆነ ከአንድ ሳምንት እስከ ሶስት ሳምንት ይርቃል ብያቸዋለሁ። ይህ ማለት በኦክቶበር ትዌንቲ ሰቨን ወይም ከዛ በኋላ ሊመለስ ይችላል። ይህ ማለት በሊቨርፑል ጨዋታ ላይ ልንመለከተው እንችላለን ማለት ነው። ከዛም በኋላ ደግሞ በግሬድ ቱ ከሆነ ደግሞ ከሶስት ከስድስት ሳምንት ይርቃል። ይህ ከሆነ ደግሞ የሚሆነው በተለይም በመጀመሪያዎቹ ኖቬምበር መጀመሪያዎቹ አካባቢ ነው ሊመለስ የሚችለው። ይህ ማለት እጅግ በጣም ወሳኝ የተባሉ ጨዋታዎችን የሚያመልጠው ይሆናል ከሊቨርፑል ጋር እንዲሁም ደግሞ በቻምፒየንስ ሊግ ከተለያዩ ቡድኖች ጋር የምናደርጋቸው ጨዋታዎች የሚርቅ ይሆናል ማለት ነው። በጉዳት ምክንያት አንመለከተው። እንዲሁም ደግሞ የመጨረሻው አስከፊው ጉዳት ደግሞ ሶስተኛው ደረጃ ከሆነ አያደርገውና እጅግ በጣም ከባድ ይሆናል። ይህ ማለት ሰርጀሪ ሊያደርጉላ እንደሚችል ነው መረጃዎች የሚጠቁሙት። ግሬስሪ ደረጃ ላይ ከሆነ ጉዳቱ ግሬስሪ ወይም ደግሞ ደረጃ ሶስት ከሆነ እጅግ በጣም አስከፊ ደረጃ ላይ ደርሷል። ወረስት ኬዝ ነው ሁላ የሚለው ሪሰርች በምሰራበት ሰዓት ላይ። ይህም ደግሞ ሰርጀሪ የሚያከናውን ይሆናል ማለት ነው። ሰርጀሪ ደግሞ እስከ ሶስት ወር ሊያቆየው እንደሚችል ነው የሚ የሚጠቆሙ ማለት የምንመለከተው የ2025 ሊጠናቀቅ አካባቢ በተለይም በዲሴምበር አካባቢ ወይ ደግሞ በ2026 ጃንዋሪ አካባቢ ነው ልንመለከተው የምንችለው። ይህ የሚሆንበት እድልም እጅግ በጣም አናሳ እንደሆነ መረጃዎችም መመልከት እችያለሁ። ያለው ቀላሉን ሊያደርግለት የውሻቁ ስሊያደርግለት የሚልን ምኞት እንመኝለት አለን። ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክና ሰብስክራይብ ስለምታደርጉን እጅገርገ እናመሰግናለን። ባይ ባይ።